የእናታችን የቅድስት ኪዳነ ምሕረትን መልኳን እናደርሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤቴ እመቤት የኪዳን ምሕረት ሆይ በአካል ሶስት ሲሆን በመለኮታዊ ባሕሪው በአንድነት ጸንጡ የሚኖር የብርሃን መገኛ እርሱ እግዚአብሔር አብ ለቃል ኪዳነሽ የሰጠውን ልዩ ክብር ሩኅ አድርጎ ያሳየኝ ዘንድ የቸርነቱ ጸዳለ ብርሃን አይነ ልቦናዬን ያብራልኝ። ቃል ኪዳኗ እመቤት ሆይ እግዚአብሔር በታች በሰማይም በምድርም አንቺ የሁሉም እመቤት ነሽና፣ እመቤት የኪዳን ምሕረት ሆይ በብርሃናዊ ኮከብ ለተመሰለው ስም አጠራርሽ ሰላምታ ይገባል በጨለማ ለሚኖሩ ህዝቦች ብርሃኑን አብርቶላቸዋልና የቃል ኪዳኑ እመቤት ሆይ የአምላክ የቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የድህነታችን ተስፋ ያገኘሽ እውነተኛ መዝገብ አንቺ ነሽ አባታችን ቀዳማዊ አዳም በጭንቅና በሐዘን ገነት ወጥቶ በተሰደደ ጊዜ ከልቡና ሐዘን ተረጋግቶብሻልና እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠለ በረበበትና የአረጉን ጉንጉን ለሚመስለው ስርተረሽሽ ሰላምታ ይገባል። የቃል ኪዳኗ መቤቴ ሆይ ሞትን የሚያስከትል እንደ ሌላ ስጋዊ ህይወት የሌለ የነፍሴን ህይወት ሰጠኝ ዘንድ በታላቅ ጉባኤ ፊት የምሕረት ቃል ኪዳን በገባልሽ ልጅ ዘንድ አማልጅኝ። መቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባህርያት ሁሉ በበላይነት ላለው ለሚኖረው ፈረሰሽም ሰላምታ ይገባል። የቃል ኪዳኗ መቤቴ ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ። ከሞት ጋር ግን ቃል ኪዳን ተጋብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። እመቤቴ ኪዳነ ምሕረቶይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ የሚያንጸባርቀውና በንጽህና በቅድስና ለሚያበራው ለፊትሽ ደምግባት ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ልዩ ኅብር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት ሁሉ አድርጎ ይቅር ባይ ከሚሆን ፈጣሪ ዘንድ አባታችን ኖኅን ከተቀበለ ጀምሮ እነሆ ምድርን ዳግመኛ ይጥፋት ውኃ አላገኛትም። እመቤቴ ኪዳነ ምሕረቶይ የአይኖችን እይታና አገላለጽ ለመጠበቅና ለመንከባከብ ለተፈጠሩ ቅራንብቶችሽ ሰላምታ ይገባል። የቃል ኪዳኗን መቤቴ ሆይ ያለ ዘራበሲ የወለድሽው ልጅሽ ኃጥኣንስ እንኳን ቢሆኑ ስምሽን ከጠሩ እምርልሻለሁ ስትል የገባልኝን ቃል ኪዳን ወዴት አለ ብለሽ አሳስቢ። መቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ አይኖችሽ ሰላምታ ይገባል። የቃል ኪዳኗን መቤቴ ሆይ የይቅርታና የረኅራዬ መዝገብ አንችነሽና የቃል ኪዳንሽ ከጥፋት ሁሉ አድኝ ያላንቺ ማዳን የሚቻለው የለምና እመቤቴ ኪዳነ ምሕረት ይ ባህሪሽም ባሕርይ አድርጎ ሥጋሽን ከለበሰ ፈጣሪሽ ልጅ ዘንድ የቃል ኪዳን ምስራች ለተናገረ አዛንሽም ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ ለጽርቅ የሚያበቃ በጎ ምግባር ባይኖረኝስ እንኳን የጋሃነም ደጅ እንዳያታሳይኝ ማልደሻለሁ። ቃል ኪዳን ሁሉ እንዲሁ በከንቱ አይደለምና እመቤቴ ኪዳነ ምሕረት ይ የጽጌረዳ አበባ ለሚመስሉ ጉንጮች ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት በሚያቃጥል ተወለጉ የቃል ኪዳኗ እመቤቴ ሆይ የሁለቱ ታማቾች የሄሊና የሐላ ነፍሳት በጋህናም ተጥለው ከሚያለቅሱበት ከዚያ እንዳልሆን በቃል ኪዳን ተረላደስታ ደስታ ወዳለበት ቦታ አሳድርግኝ። እመቤቴ ኪዳነ ምሕረት ሆይ በአምላካዊ ደጥበብ ጥበብ ግራቀኝ የሕይወት መሳክው ለወጣላቸው አፍንጮችሽ ሰላምታ ይገባል። የቃል ኪዳኗን እመቤቴ ሆይ በቃል ኪዳን ጽኑ ጥርነት ከጠላት ጥፋት ሁሉ ጠብቂኝ። የአክፉ አውሬ ዲያብሎስን ሊውጠኝ አፉን በከፈተ ጊዜ በበትረ ማት ራሱን ቀጥቅተሽ አጥፊው መቤቴ ኪዳነ ምሕረቶይ ስለ አጣን ለምነው ማልደው ይቅርባይ ከሚሆን አምላክ ዘንድ የምሕረት ቃል ኪዳን ላስገኙ ከናፍሮችሽ ሰላምታ ይገባል። የቃል ኪዳኗ መቤቴ ሆይ ለእውነተኛዋ ቃል ኪዳንሽ በየክብረ በዓሏ ከገሊላ እስከ ጎለጎታ የተመላለሽበትን የክብር አክሊል በእኔ ባህጡ አገልጋይሽ ራስ ላይ አቀዳጅኝ። መቤቴ ኪዳነ ምሕረቶይ ቅዱስ መጽሐፍን ለሚናገርበትና የትሩፋት በረከት ለሚያስገኝ አፍሽም ሰላምታ ይገባል። የቃል ኪዳኑ መቤቴ አንደበት በታሰረ አፍን በተዘጋ ጊዜ በተወደደው ልጅሽና የብዙ ብዙ የሚሆኑ በመላእክቶች ፊትም ሁሉ እንዳላፍር በተቀበልሽው ቃል ኪዳን ማጸናለሁ መቤት የኪዳን ምሕረት ወይ። በትክክለኛ አበቃቀላቸውና ተሸልተው እንደ ነጹ እንደ በጎች መንጋ ንጹሃ ለሆኑ ጥርሶችሽም ሰላምታ ይገባል። የቃል ኪዳኑ መቤቴ ሆይ እኔን አገልጋይሽን የቃል ኪዳን ካሳ ስራት አድርጊኝ። በደልን የሚያስወግድ ጠላት የግብፃዊ የጸሎትሽን ክንድ ሙሴ በአሸዋ ውስጥ ሁሉ ይቅበረው። መቤቴ የኪዳነ ምሕረት ወይ፣ ከስላሴ ፊት በሚቆሙ ከሰማይ ካህናት ከሱራፊ ይልቅ ምስጋና አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳን መቤቴ ሆይ ስለ እስራኤል አርስታ በው ማለትም የአብርሃም የኢሳቅ፣ የያዕቆብ ቃል ኪዳንና የሙሴ ባለሟልነትን ሁሉ እንዳሳሰበ ስለዚሁም በመከራ ዘመን ያን ጊዜ የመታሰቢያ ቃል ኪዳንሽን አሳስቢልኝ መቤቴ ኪዳነ ምሕረት ወይ የተጎናፀፈ በብስራተ መልአክ በገብርኤል ቃል ቃልን በተቀበለ ቃልሽም ሰላምታ ይገባል። የቃል ኪዳኗ መቤቴ ሆይ እግዚአብሔር የልዑል ኃይሉ ማደሪያ ሆነሻልና ኃጥአን መዳን ወይንም መጽደቅ በሚችሉበት ገንዘብ የቅርታዋ የምዕረቱም ቃል ኪዳንስ እንኳን ሰጠ ንሰጠ ሰይል ልልያል እናመሰግንሻለን መቤት ኪዳን ምረቶ ወይ ከዲያብሎስ መርዝ የቆሰሉ የኃጥአን ነፍሳትን ፈውስና ጤናን ላስገኘ ስትንፋስሽም ሰላምታ ይገባል። የቃል ኪዳኗ መቤቴ ሆይ ቃል ኪዳንሽም ኃጢአቴን ሁሉ አስተስሪልኝ ያለ ቃል ኪዳነሽ አዳኝ የሚሆን ከክርስቶስ መስቀል በቀር ከሲኦል የሚድን ሰው ከቶ አይኖርምና፣ እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ውድ ክቡር ለሚሆን ጉሮሮሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንግዲህ ስለ ቸርነትሽ ምን ውለት አከፍላለሁ? ኃይሌ ደካማ በመሆኑና በሁሉም አቅጣጫ የተደነቀ ነውና ልዩ ፈተና ሁሉ ልወጣ ባለመቻሌ ዓለም ጠባኛለችና፣ ነገር ግን እናቴ ሆይ በቀላል ኪዳንሽ ሁሉ አረጋግኝ። እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራ ወይንም በከፍታ ቦታ ላይ መሠረቷ የተመሠረተ የዳዊትን ቤተ መንግሥት ስለሚመስለው ክሳልሽም ክሳድሽም ሰላምታ ይገባል። የቃል ኪዳኗን መቤቴ ሆይ የአገልጋይ የሰውነት ማረታ ሆይ ስለምን በብዙ ትደክም ያለሽ? ብዙ ከመመራመር ጥቂት ትሩፋት ይበቃልና ብለሽ ወደ ዝነ ልቦናዬ ተጠግተሽ ሰውነቴን አረጋጊያት። መቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፍ አገዛዝ የበረከት ነፃነት ለተጎናጸፉ ትከሾችሽ ሰላምታ ይገባል። የቃል ኪዳኗን መቤቴ ሆይ በእውነተኛው የቃል ኪዳንሽ ትከሻሽ ሁሉን ኮከበኝ ከልጅ መንጎች መካከል የድርሻህን ሁሉ አስራት አድርገ ውሰድ። የሃይማኖት አለኝታ ፍጹም ተስፋ ያንችነሽና እመቤቴ የኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋን በመሰደድ ወራት አምላክ ላዘለ ጀርባሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስምሽን በስሙ ላይ ሁሉ የሰየመውን በኋለኛው የፍርድ ሰዓትም ቀድመው ባልሰለጠነው አንቺ ይቅር ባይ እናቱ የቃል ኪዳን አስራት አድርገሽ ተቀበዩ። እመቤቴ የኪዳነ ምሕረት ሆይ ከእንግዳሽ አካባቢ ለምትገኘው ሕፅንሽና በግራ በቀኝ ላሉ ልጆችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ምድራዊ ስጋዊ ሰውነቴ ወደ መሬትነቷ ሁሉ በተመለሰች ጊዜ ለነፍሴ አንቺ ካለሽበት መልካም ቦታ ታዘጋጅላት ዘንድ በጎልጎታ በፈሰሰው በልጅሽ ነጸብጻፍ ደም ማልድሻለሁ። መቤቴ ኪዳነ ምሕረት ሆይ ረቂቅ ባሕርይ መለኮትን ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስን ታቅፈው የተነከባከቡ ክንዶችሽና ኩማዎችሽ ሰላምታ ይገባል። የቃል ኪዳኗን መቤቴ ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ ተመረጥሽ ነች። በጽኑ እምነትሽን መታሰቢያሽን ያደረገ አጣንስ እንኳን ቢሆን በመንግሥተ ሰማያት ካንቺ ጋር ነግሶ ይኖራል። መቤቴ ኪዳነ ምሕረት ሆይ እግዚአብሔር የቤተ መቅደስ ሳለሽ የሐሩን ፈትልና ወርቁን አስማምተው ለፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳኗ መቤቴ ሆይ የምህረት ቃል ኪዳንሽን በእኔ ላይ አስፈጽሚ ተራጋሚ የነበረ ሳሚን ሶሎሞን በጥበብ በሞት እንዳስወገደ ሁሉ እኔንም ጠላት በልዩ ታምራትሽ ከመኖር ወደ አለመኖር አስወግጆ እርሶ ተራጋሚ ነውና። መቤቴ ኪዳነ ምሕረት ወይ በታላቋ መቅደሰ ኦሪት ሳለሽ ሰማያዊያን መልእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥ ለተቀበሉ እጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗን መቤቴ ሆይ፣ እንደዚሁም ሁሉ ጥርኝ ውሃ ለተጠማ ባጠጥቼ ብገኝ ጥቂቷን ስጦታዬን ሁሉ እንደተመረጠ የሰርክ መስዋዕት አድርጎ ቃል ኪዳንሽ ሁሉ ይቀበልልኝ። መቤቴ ኪዳነ ምሕረት ሆይ ንጹሃን ለሚሆኑ ጣቶችሽና እንደ በረዶ ለሚነጹ አጽፋሮችሽ እንደዚሁም የአማሬ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ጡቶችሽ ሰላምታ ይገባል፣ የቃል ኪዳኗ መቤቴ ሆይ። በዘመነ በልግ እየተጎናጸፍሽ የጽጌረዳ አበባ ነሽ። ስለዚህም ለሰይጣንና ለተከታዮቹ ከተዘጋጀው ጋር ነምሳት በቃል ኪዳንሽ ኃይል እድን ዘንድም የድንግልና ወተትን በሚያመነጩ ጡቶችሽና እጅግ በሚያስደንቀው ደምግባትሽ እማጸናለሁ። መቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የሃር የወርቅ ሀመልማል በግራ በቀኝ ለተሸለሙ ጎኖችሽ ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከእነርሱ ነጥለሽ በቃል ኪዳንሽ አቁሚኝ። ኃጥአን በሕይወታቸው ሳሉ ከጻድቃን ጋር መተባበርን ጠልተዋልና። መቤቴ ኪዳነ ምሕረት ሆይ የሰርቀ መላእክት ወገን ለሚሆንና በመጠነ ክብሩ ሰማያዊ ህብስትን ለሚመገብ ብሩክ ከርስሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የሕጉ ታቦት የተባል ጽዮን ማርያም አንቺ ነሽ እኮን። ስለዚህም የቃል ኪዳንሽ የፏፏት የውሃ በፍቅረ ንዋይ ፈጽሞ ይጠበኝ፣ ገንዘብ ወዳድነት ከሰይጣን ወጥመድ መድ ያስገባልና፣ መቤቴ ኪዳነ ምሕረት ሆይ ከኩላሊትና ከመሰሎቹ ጋር ተባብሮ ለሚገኝ ልቦናሽ ሰላምታ ይገባል። ለአምዑትሽና ለውስጣዊ ገንዘቦችሽም ሁሉ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የፍቅርሽን መና እየመገብሽ በቃል ኪዳንሽ የብርሃን ፋና ጎዳና እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢኝ መቤት የኪዳን ምረት ወይ የተኮላ የብር ጉትቻ ፈርጥ ለሚመስለው ህንብርት፣ እንዲሁም ለብሩክ ማዕፀንሽና ለንጹሕ ወገብሽ ሰላምታ ይገባል። የቃል ኪዳኗ መቤቴ ሆይ ክብርት የአምላካችን የክርስቶስ እናት እንደመሆነች ቀና የመላክ በአየር ላይ እንደሚቃወማት እስከ ሶስተኛይቱ ሰማይ ነፍሴን ተንከባክበሽኛት መቤት የኪዳን ኪዳን ምረቶዬ ለአምስቱ ሐዋሳት አካል መመቻ ለሆነው ድንግልናሽ ሰላምታ ይገባል። የነባቤት መቅደስም አምድ ምሰሶ ለሚሆን አቋያዞችም ሰላምታ ይገባል። የቃል ኪዳኗ መቤቴ ሆይ እግዚአብሔር የሕጉ ታቦትና የአዲስ ኪዳን ጽላት አንችነሽና አሁንም መድኃኒተ ሥጋ ወነፍስ የሚሆን የልጅሽን ደም የነፍሴን ደዌ ሁሉ ይፈውሳልና፣ መቤቴ ኪዳነ ምሕረት ሆይ በስግደትና በመማለድ ጊዜ ከእግሮችሽ ጋር ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ መቤቴ ሆይ የአብን አካላዊ ቃል ተቀበለሽ በማሕፀንሽ የወሰንሸው አጣን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያደርግላት ዘንድ አጥብቀሽ ለምኝ ማልት። እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤተልሔምን ሕፃናት በፈዱ ጊዜ በሾህና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽና ጫሞችሽም ሰላምታ ይገባል። የቃል ኪዳኗን እመቤቴ ሆይ የቅስራ ልጅ ወይ አንተ የምትወድህ ነፍስ ስለ ሦስት ባህዷ ብለ በውኑ ትቆናት አለ ብለሽም የሰማይን አምላክ ትጠይቅልኝ ዘንድ እማጸንሻለሁ። መቤቴ ኪዳነ ምሕረት ወይ እያንዳንዳቸው በብርሃናዊ አጽፋ የተሸለሙ ከጫሞችሽም በፊት በተቀዳዳሚነት ለሚገኙ በሁለቱ እግሮችሽ ጣቶች ሰላምታ ይገባል። የቃል ኪዳኗን መቤቴ ሆይ ለእንደኔ ያለማች ሰው ቢነግሩት ደሜ በአንገቱ ሁሉ ጽዋ ቀድቶ እየጠጣ ወሬ ስለሚያዘም አንቺ በቃል ኪዳንሽ ኃጢአት፣ ሸሽገሽ ንጹሕ አድርጊኝ። መቤቴ ኪዳነ ምሕረት ወይ የትሩፋት አየር ላሳደገውና የኃጢአት ኃይለ ነፋስ ፈጽሞ ለማያናውፀው አካለ ቆምሽ ሰላምታ ይገባል። የቃል ኪዳኑ እመቤቴ ሆይ በቃል ኪዳንሽ ክንፍ ሰውረሽ ሰውረሽ ከኩነኔ አድኝኝ። ቃል ኪዳንሽ የማዳን ስልጣን ባይኖረው ኑሮ የበለየ ሰብ ነፍስ ማዳን ባልቻለው ነበርና፣ እመቤቴ ኪዳነ ምሕረት ሆይ ከኤልሳቤጥና ከአና መልክ ይልቅ በደም ግባቱ በወዛና በልምላሜው ልዩ ለሆነ መልክሽም ሰላምታ ይገባል። የቃል ኪዳኑ እመቤቴ ሆይ በሥጋ በነፍስም በውስጥ በአፋ ድንግል የምትሆኝ ክብርትን መቤት ነሽና በፈጣሪ ፊት ፍጹም ባለማልነት ያለው ቃል ኪዳንሽ የንግድ ወራት አልቆ ወራቱ በተቋረጠ ጊዜ መጠጊያ ይሆነኝ። መቤቴ ኪዳን ምረቶይ የሚያስፈራ መላከ ከሞት ጥቁር ጥላን ሁሉ ሳይጥልብሽ ሐሱ ራዩን ሳያይሽ የብርሃን ጸዳን ለማየት ብቻ ለተለየ ውፃ ተነፍስሽም ሰላምታ ይገባል የቃል ኪዳኗን መቤት ይሆይ ሞት ከሥጋዬ ለይቶ በወሰደኝ ጊዜ ከሦስት አስደንጋጭ ነገሮች በቃል ኪዳንሽ ታደኘኝ ዘንድ በእግዚአብሔር የመለኮት ባይሪ ማልድሻለሁ። መቤቴ ኪዳን ምረቴ የአብ የባህሪ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልዘገየው በርነ ስጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ጻድቃንን ብታድኛቸው ድንቅ ተብሎ ስለማይነገርልሽ እጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ሁሉ ሀጣንን ለማዳን ተፋጠኝ። እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቱ በጴጥሮስ እጅ ለተገነዘው ግንዘተ ስጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔ የሀጣንን ቅባት ሁሉ አልቀባም ብያለሁና ቃል ኪዳን ሁሉ ለምን ተስፋ አደርጋለ እርዳታ ይነስ ስለምን ትፈልጋለ? ሳቲ በችግሬ ጊዜ ፈጥነሽ በመድረስ ይቅርታ አድርጊልኝ። መቤቴ ኪዳነ ምሕረት ሆይ የምድረ ዓዛብ ሁሉ ለሚሰባሰቡባት መካነ መቃብርሽ ሰላምታ ይገባል። የቃል ኪዳኗ መቤቴ ሆይ በኔማች የመሆን አገልጋይሽም በሞት የሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይንም አንዲቱ ስትሞት በዚያ ነፍስን ለማረጋጋት አንቺ ፈጥነሽ ትደርሻለሽና፣ መቤቴ ኪዳነ ምሕረት ሆይ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል የክርስቶስ ትንሣኤው ምሳሌ ለሚሆን የሥጋሽም ትንሣኤ ሰላምታ ይገባል። የቃል ኪዳኗ ባለቤት ሆይ የአባታችን የአዳም የጥንቱ የመዳኑ ተስፋንችነሽና ቃል ኪዳንሽና ጸሎትሽ ከእርሱ ጋር ባይኖር ኖሮ በነፍሱም በስጋውም በዚያ በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበር። መቤት የኪዳነ ምሕረት ወይ ከዚህ በፊት የልጅሽ ስጋ ወደፈለሰበት ወደ አዲሱ የህይወት ህንፃ አዳራሽ ለተዛወረው የስጋሽ ፍልሰት ሰላምታ ይገባል። የቃል ኪዳኗ መቤት ሆይ የዓለሙ ሁሉ መድኃኒት ወይ ነፍሴን በቃል ኪዳንሽ ታድኛት ዘንድ ማልድሻለሁ። በመድኃኒት ታዋቂነትሽም መድኃኒተ ፈውስ ቁስሌን ሁሉ ቀብተሽ አድነሽልኛልና መቤት የኪዳነ ምሕረት ወይ በችግረኞች ጉባኤ መካከል የመታሰቢያ ሽን ቃል ኪዳን ነገር ዘንድ በቸርነቱ ጥሪ የጠራን እግዚአብሔርን አመሰግነዋለሁ። የቃል ኪዳኗን እመቤት ሆይ፣ ስለሆነም መቤት፣ የማርያም ሆይ በዚሁ በአርባ ሁለቱ ድርሳና ተመልክሽ የሚጸልየው ሁሉ በትንሣኤ ጊዜ በክብር ተቀበለሽ በሕያዊት ነፍስ ራስ ላይ ሰማያዊት አክሊል መንግስትን አቀዳጁ። መቤት የኪዳነ ምሕረት ሆይ፣ ወላዲ በሚሆን እግዚአብሔር አብ የሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ተወላዲ በሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ያልተወለደ ሰራፂ በሚሆን እግዚአብሔር መንፈስ ቅዱስ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ጥላት ሰይጣን መከበብ በየቀኑና በየሰዓቱ ተጠብቅኝ ዘንድ ለዘላለሙ ደግሜ ደጋግሜ በቃል ኪዳንሽ እማጸናለሁ። መቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለኝታዬ ተስፋዬ ነሽና ሰላምታ ላንቺ ይገባል። አጣንን አማልደሽ የምታጸድቂ ለአንቺ ሰላምታ ይገባል። ከዘጠናው በጎች ተለይቶ የጠፋ በጋ አዳምን የምትፈልጊ ላንቺ ሰላምታ ይገባል። የቃል ኪዳን መቤቴ ሆይ የምሕረት ቃል ኪዳን ምልክት ተወኝኝ ዘንድ ጌታ እንደ ጽኑ ሐውልት አድርጎ ያቆመሽ ላንቺ ሰላምታ ይገባል። ፍቅርን የሚያጸና በፍጥረት ሁሉ የማዳን ምልክት ለሆንሽ ላንቺ ሰላምታ ይገባል። መቤቴ ማርያም ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ላንች ይገባል። የችግረኞች መዝገብ የሰማያዊውን ብልጽግና ነሽና ሰላምታ ላንች ይገባል። መቤቴ ኪዳነ ምሕረት ሆይ የሚዛኑ ክብደት በውሃ የምትሰጭው ላንች ሰላምታ ይገባል። ድንግል ወይ በአንቺ መታመኔ እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠሪልኝ እመቤቴ ኪዳነ ምሕረት ወይ በጎ ሥራ በመስራትና በትሩፋት ተገል ለመጽደቅ በተሳነኝ ጊዜ አንቺን መጠጊያ መከት አድርግ ያለውና ለአንቺ ሰላምታ ይገባል። ድንግል እንግዲህ ወይ የቃል ኪዳን ባለቤት ነሽና ነፍሴን ከጥፋት ሁሉ አድኛት እመቤቴ ኪዳነ ምሕረት ወይ የሰማያዊ መንግስት መገኛ መድህን ነሽና ለአንቺ ሰላምታ ይገባል ድንግል ወይ አንችን የሚወድ ፍጹም ዋጋውን ለማግኘት በተስፋ ይኖራልና ሰላምታ ይገባሻል እመቤቴ ኪዳነ ምሕረት ወይ እንደ ቃል ኪዳነሽ ምስጋና የሚነገርበትን ቤተ ክርስቲያን በስምሽ አነፀውን መታሰቢያሽን ያደረገውን በስምሽ የሚጸለየውን ከበረከት ሁሉ ታሳትፊውና ይቅርባይ ከሚሆን ልጅሽ ይቅርታ ታሰጭው ዘንድም ሰላም እያልኩኝ ከፊትሽ ወድቄ በቃል ኪዳንሽ እማጸንሻለሁ። መቤት የማርያም ሆይ በክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቅኝ። በልዩ ጠላት በዲያብሎስ ወይንም በሰይጣን ኃይል ተይዞ ከመቀጥቀጥ በእግራጋንንት ከመረገጥና ከመጠቅጠቅ ማድኝኝ፣ ለዘላለም አሜን።